አሰላሙ አሌይኩም ወራህመቱላህ ወበረካቱ ውድና የተከበራችሁ የእኔ ቤተሰቦች ሀቢባ ቤተሰቦች እንዴት ናችሁ? አልሐምድሊላህ ደህና ነኝ። እና ሰብስክራይብ ለምታደርጉኝ ለምታበረታትኝ ሁሉ ከልብ አመሰግናለሁኝ። አሁንም አበረታትኝ። ሰብስክራይብ አድጋችሁ የደወል ምልክትን ተጫኑ። እንዴት እንደት አድጋችሁ ሰብስክራይብ እንደምታደርጉ ኦኬ፣ አሁ እንዳሳያችሁ የቀይዋን ቀይቷለቻ ቀይ ማለች ሲ ሰብስክራይብ ምትል በእንግሊዝኛ ከዛ ሳንቀዩ እንደዚህ በጣታችሁ እንደዚህ በጣታችሁ ማለት ነው። ላይክ ደግሞ ከተር ላይ ያላችሁ እንደዚህ ላይክ ማድረግ ነው። በጣም ቀላል እኮ ነው፣ እና በጣም ቀላል አሁን እዚህ ጋር አሳያችኋለሁ። ነው ማለት ነው። እናም ለምታበረታት ሁሉ ከልብ አመሰግናለሁ። የምር ግን ማለት ነው እኛ በቃ ነገን እያሰብን ዛሬን ዛሬን ሳንኖር፣ ሱብሃንአላ እኔ እድና ትንሽ ናት። በቃ እሱን እሱን ማለት ምን ሱብሃንአላ። እኔ ግን አንዳንድ ጊዜ ማለት ነው የውስጤን መግለጽ አልችልም፣ ውስጥ ያለውን አውጥቼን መግለጽ እንደዚህ ማብራራት አልችልም ማለት ነው። እኛ አረብ ሀገሬ የሰራ ልጆች በተለይ እንደው አብዛኞቹ ማለት ነው በቃ ትዳር ሳንፈልግ ምንም ነገር ሳንፈልግ በቃ ዝም ብለን ስራና ስራ ብቻ ብር ይህን ሰርቼው ይህን ሰርቼው አንድን ስንሰራ ደግሞ የሰራነው ሁሉ እኔ እንደራሴ የሰራሁት ሁሉ ደስ አይለኝም። ያንን ትቼ ደግሞ ሌላ መስራት ነው የምፈልገው። ለምሳሌ የአረብ ሀገር ስንሰራ ብዛኞቻችን ያው ቤት ነው። አንዱን ሰርተን አይቆይቆይ ይህንን ሳይሆና ደግሞ ሌላ ቦታ ልግዛና ደግሞ ይህንን እንስራ እንላለን። ዛሬን ሳንኖር ሁሉ ጊዜም ነገን ተስፋ እያደረግን ማለት ነው። እና ብዙ ልጆች ያኔ ብዙ ልጆች ማለት ነው። እኔ አንዱ አልሆነሽም። እንግዲህ ስለ ልህ ሲል ስልኬታቸው ነው ከዛ እና እንደዚህ ለዛ ነው እንትን ያልኩት ማለት ነው። ለመስራት ራሱ አይመቸኝ ማለት ነው። እና ሁል ጊዜ ነገር ተስፋ ስለምናጽታ የምናደርግ ወላሂ ዛሬም ብንኖር እሳ ብዬ አሰብኩኝ አሰብኩ አላውቅም ስብሃንላ። ምክንያቱም ሁሉም ነገር በወጣትነት ነው በልጅነት ነው ማለት ነው። ዝም ብለን ቀዳዳ

እንጃ አሁን ለምሳሌ ብዙ ልጆች ያው የሆነ ህይወታችን የምንማረው ነገር አለ። በእርግጥ አዎ፣ ሁሉ ሰው አንድ አይደለም። መልካም መልካም ሰው ከሆነ ግን እንጃ፣ ቢያንስ ህይወቱን እየኖሩ ይሻላል እንጂ ዝም ብሎ አረብ ቤት መስራት መስራት መስራት። እኔ አሁን የመጨረሻ ነው የሰለች፣ በቃ የመጨረሻ ደሞ እኮ ማለት ነው የምር በቃ ዲያስፖራ ምናምን ነው የሚሆን እንጂ ማንም እኮ አያስብልንም። ከእናትና ከአባቶቻችን ውጭ ማንም አያዝንልንም። በቃ የሆነ ዓለም አረብ ቤት ስንሰራ ሁሉ ነገር ያለን ነው የሚመስላቸው። የምር እንኳንኛና እንኳንኛ ቤታችን የምንሰራ እና አረቦቹ ለራሳቸው እ ብዙ ከስንት አንድ ነው ሀብታም ያለው እንጂ ከስንት አንዶች እኮ በቤት ኪራይ በቃ ደሞዛቸውን ተቀብለው ለራሳቸው ወጫቸው ለቤት ኪራያቸውና ለምግባቸው ከዚያ ያለፈ ነገር እንኳን ራሱ የላቸውም ማለት ነው። አብዛኞቹ ሁሉን አይደለም። ስለዚህ ባለን ተብቃቅተን እኛ ማለት ነው፣ እኛ ሴቶቹ ባለን ተብቃቅተን ትዳራችንን ይዘን ብንኖር ምን ይመስላችኋል? የምሬን ነው። ያኔ ያኔ እኔ ያልኩት ለእኔ ቢጤዎቹ ነው። ያኔ ብዙዎቹ ደግሞ መሻላ ከመምጣታቸው በፊት አግብቶ ምናምን ከላስ ያኔ ባሏ ይሰራል። አንዳንዶቹ እንደራሳቸው አይሰራሉ። እንደዛ ሲሆን ደግሞ ረፍት ቦታ ሴቶች መኖሪያ ፍቃድ ስለላት ስትቀመጥ ያው እየተያዙ ብዙ ይሄዱ አሉ። እርግጣው እንደው በስድስት ግን ምንም አያምርም። እንደዛም ሲሆን ደግሞ እሱ ሌላ ገባል ምናምን ነገር ከባድ ነው። ብቻ ግን እኔ ስለን ይህንን ይህንን እራሱ እንዲያወጣ፣ እኔ ደስ የሚለኝ ነገር እኔ በስልክ ባወራም ባላወራም ምንም አይመስለኝም። አንዳንድ ልጆች በስልክ ተጀናጅ ነው፣ በስልክ አውርተው ፍቅር ይዛቸዋል። እኔ እንደው አልሐምድልላ ደስ የሚለኝ ነገር በአካል ከማላውቀው ሰው በስልክ አውርቼ ምንም አይመስለኝም ጭራሽ በፎቶ የሚመርም አይመርም ምንም ይሄን ደስ ይለኛል። ይሄ አልሀምድሊላህ አላህ የሰጠኝ ማለት ነው። ይሄ ደስ ይለኛል። አንዳንድ ልጆች ግን በጣም ያኔ ከባድ ነው። ብቻ እና አላህ ሀገራችን ሰላም ያድርግልን። በቅድሚያ ዋናው የሀገር ሰላም ነው። አላህ ሀገራችን ሰላም አድርጎ ተረጋግተን ባለን ተብቃቅተን የምንኖር እያድገን የምርን። ይሄን አረቦች ያረቦች ስብሃንአላህ ግን እዚህ ሀገር ግን ደስ ይላል። በቃ ይሆናል እኔ ወደ ሀገር ሊሄድ ስል የሀገር ገና ሳልሄድ ገና ከዛ ሳልሄድ የሀገሩ ይናፍቀኛል። ይሄ ሳውዲ ሰዎቹ ግን አይናፍቆኝ፣ ሀገሩ ብቻ አረቦቹ ያርፍ። ታዲያ ሀበሻ ላልኩ ሀገሩ በጣም ነው የሚናፍቀው። ትታችሁ ሄዱ ሄዱ አይልም ደስ ይላል። ከዛ ውጭ ግን ሁልጊዜ ነገን እያሰብኳሁን ቆይች እንዳሳካት ና ይችን ያሰብኳት ያቀድኳት እንዳደግ ና ከዛ በኋላ እያልን ዛሬ ያሰብነውን ሲጨርስ ነገ ደግሞ ሌላ ሀሳብ ይመጣልናል። ወይም የሆነ የጀመረውን ቤት ስንጨርስ ደግሞ አይ ይህ ይቀመጥና ሌላ ልስራ እንላለን። እንደዚህ ስንል ስንል ስንል እኛ ሴቶች ልጆች ነን ማለት ነው። ብዙዎች እንደ የኔ ቢጤዎቹ ማለት ነው የቀሩት። እንኳን ችግር የለም እላችኋለሁ። እና ምን አስባችኋል? ኢጋማው ተባለ። የእኔ ኢጋማ የመንግስት ብቻ ስንት እንዳለብኝ የመንግስት ወለህላሳው ቁጥር የመንግስት ዲያ ብቻ አስራ ሶስት ሺ አንድ መቶ ሪያል አለብኝ። የመንግስት ብቻ እንግዲህ ስንሄድ ስንመጣ የትራንስፖርት አለ የታክሲ አለ ምናምን ያን ያንም ሳላስብ፣ ለከፊልም የመከፍለውን ሳላስብ ማለት ነው እና የመንግስት ዲያ ብቻ አስራ ሶስት ሺ በዚ ሀገር አስራ ሶስት ሺ ከዛ ለከፊል ደግሞ የሚከፈለው አንዳንድ ከፊሎች ለአመት ሶስት ሺ ይላሉ አንዳንዶች ሶስት ሺ አምስት መቶ አንዳንዶች አራት ሺ ይላሉ ማለት ነው። ለአመት ብቻ እዛ ከፊል ጋር ባንስማማኩ ይሁላ ብርግድ ከዴ ማለት ከሆነ ከባድ ነው ወላሂ። እርግጥ ቤታቸው እንዲሰራ እኔ ከፊል የሚሆኑ አሉ። ግን ከቤታችን ተወጣሽ እናበላሻለን ብለው ማለት ነው። እኔ ቀረማውን 13000 እንድመጡ ይዘ የውራሲ ላይ ማለት ነው። እሱም ከፊዬ፣ እነሱ ግን ቤታቸው ከሰራው ከፊል ይሆኑኛል ማለት ነው። ከዛ ከቤታቸው ባይስ ማማኝስ ከፊል ስለሆን ብለው ሙምኪን እነሱ ማን እንደውም ከፈናችሁ እንኳን ዝም ብለው እንደው ይዛልሽ። በጣም ነው ግራ የሚያገባው ይሄ ኢጋማ። ወይ ከመጣ ይቀር ቀደም ብሎ ቢመጣ ምን አለ? አሁን ሀገር በመሄጃችን ሰዓት አንተ ባይ አምታቱን ምን አለ ራሳችን ባይ አሳመመን ማለት ነው። የምር እኔ ብዙ ራሴን ታመም ያለው ላሰራው አላሰራው ላሰራው አላሰራው በቃ በቃ ራሴ እንዲዞረ ማለት ነው። እንዴ ብሩ እንኳን ትንሽ ብሆን ይሻላል። ይሄን ሁሉ ብር ከፍቼ እኔ ከዘጠኝ ሺህ ከአስር ሺህ ብር በላይ ያለብኝ ብዬ አላሰብኩትም። እህ ስል እኔ ኮንትራት እንደነበርኩኝ ተዝ ይለኛል። መጀመሪያ ጣሪክ ነበር ምሰራው ከዛ ሰዎቹ ምርጦች ነበሩ። እስካሁን ድረስ እንደነዚህ ያለ ምርጥ ሰዎችም አላገኘሁም። ግን እኔ እኔ ምን ሁኝ እንደው አላውቅም። እንደመጣሁ ሆነ አመመ። ሲያመኝ አገሬ የላኩኝ አልኳቸው፣ አገሬ የላኩኝ ስላቸው አገሬ ያልከኛ አለ። ከዛ እኔ ደግሞ እንደው እንደ ቀልድ መስሎ ይመስሉ ዝም ብዬ አገሬ የካላካቸው እንግዳስ፣ እኔ እዚህ ያመመኝ አልሰራም፣ ሌላ ቤት አስገቡኝ አልኳቸው። ለቀልድ ነበሩ የምሬን አይደል። ያው ግን ያው በስ ግን ከዛ ስላቸው የሆነች ክፉስ ክፉ ክፉስ ሴት ውይ ጋር መካ ማለት ነው አስገቡኝ ለካ ያ የእኔ ስንት ነቃ አላለብኝ ማለት ነው። ሁለት ነው አንድ ነው የሚባለው እንደዚህ ሁለት ጊዜ ያኔ ኮንትራክቱኛ ሁለት ከፊል ነበር የኔ ነቃ አላለብኝ። ከዛ እንደዛ ያለ ስንት ነው 4000 የዛ 4000 አለብሽ ብለው ከዛ እዲያው በስቶ አገኘሁት ማለት ነው። እንዴ በጣም ነው የሚገርመው። ፓስፖርት ለራሱ የጠፋ ፓስፖርትን ቁጥሩን ይዛችሁ ስማችሁንና ያን ፓስፖርትን በወጣችሁበት ቁጥር ከዛ በዛ በፓስፖርቱን ባወጣችሁበት ስም ብቻ ያ ብቻ እኮ 1700 ሪያል ከትራንስፖርት ሌላ የወር ደሞዝ በሉት እና ውድ ነው በጣም የዘረፍ ቢስሚላ የምር ያው እኔ እቺ ፓስፖርቱን ራሱ እቺ ከትዚህ የመጣሁት መቼም እገመው ነው አወጣዋለሁ እየተማመኘ ነበር። አሁን ግን ሁሉም ነው ሁሉም ደበረኝ። ምን ይሰራልኝ ነው፣ ምክንያቱም በ የከፊልም በጣም ብዙ ነው፣ በውጭም ስራ የለም። ምን ይሰራልኛል? በነፃ ስኖር ይል እንዴ? ከኮንትራት ከመጣው 9 አመት የ9 አመት ሙሉ በነፃ ሰርቼ ይል እንዴ? አሁን ምን እንዲል እና እንደው አስቸጋሪ ነው። አላህ ያሳምርልን ለሁላችንም ለምታበረታት